አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰብ እንደምናላችሁ ሁሉ ሰላም ሁሉ መልካም። በምትመለከቱት መልኩ እንግዲህ የራያ የባህል ልብሶችን ደርድረናላችኋል። እንደምትመለከቱት እኛ ጋር መታችሁ ምንም እንድታጡ ስለማንፈልግ፣ በሽፎንም ከፈለጋችሁ እንደዚህም ደግሞ በጋቢም ከፈለጋችሁ ምንም ምንም ነገር እንድታጡ አንፈልግም። ስለዚህ እነዚህን ያማምሩ የሆኑ የባህል ልብሶችን እኛ ጋር ታገኛላችሁ ማለት ነው። በፈለጋችሁት ከለር በፈለጋችሁት ዲዛይን በውስጥ ብታናግሩን በምትፈልጉበት ቦታ በምትፈልጉት ሀገር ከሀገር ውጭ ምላላችሁ አናግሩን፣ እናደርሳለን ማለት ነው። አንድ ባንድ አሳያችኋለሁ። በጥልፍም አለ፣ በለጥፍም አለ፣ ሁሉንም ማሳያችሁ ሆነል ማለት ነው። በጣም ውብ ውብ የሆኑ የባህል ልብሶች ናቸው፣ እንደምትመለከቱት በጣም ደስ የሚሉ ለስጦታ በቃ መሆን የሚችሉ ናቸው። እነዚህ እንደምትመለከቷቸው አሁን እቺ የጥልፍ ነች፣ ክብ ነች፣ ላይ ላይ በጣም ደስ የምትል ነች። ጎማ ባለ አራት ደረጃ የሚባለው ይሄ ሁለት ከላይ ሁለት ከታች ማለት ነው። እንደምትመለከቱት በጣም ደስ የሚል ነው። ይሄው የራሱ መቀነት አለው። የራሷ እዚህ ላይ ሂጃብ አላት ማለት ነው። የተሟላ ነው። በጣም ደስ ይላል ማለት ነው። ለሚስቶቻችሁ እንደዚሁም ደግሞ ለእናቶቻችሁ ሰርፕራይዝ ማድረጋችሁን አዘንጉ። ጋቢ ማለ ሽፎን ማለ የፈለጋችሁት እኛ ጋር የምታጡት ነገር የለም ማለት ነው። ቤተሰብ እዚህ ጋር ደግሞ እንደምትመለከቱት ወራጁ ነው። ይሄ ምንም ጎማ የለውም፣ ሙሉ ጥልፍ ነው። በጣም ደስ የሚል ነው። እዚህ ጋር ተመልከቱት። ይሄ ዙም አድርግላቸው እስኪ። ይሄ በጣም ደስ የሚል አበባ አቀማመጥ ነው። በጣም ደስ ይላል። ጥልፉ ይሄን ይመስላል። ይሄ እነዚህ እንደምትመለከቷቸው ተሰርተው ወደ ውጭ ለሄዱ የተዘጋጁ ናቸው ማለት ነው። ቤተሰብ በጣም ደስ ይላል። አናግሩን። አንተ በጣም ነው ደስ የሚለው ግን፣ ይሄ እ ይሄ ለማዘር ላክላት እንዴ። እና ወይ ሰዎች እንግዲህ ያው ይሄን በጣም ቀልቤን ስለ ሰረቀው ነውና እቺን እስኪ ደግሞ ላሳያችሁ። እዚህ ጋር በጣም እቺ ራስ በጣም ደስ የምትለች ሶራ፣ በሶራ ነው የተሰራችው። ታች መውረጃዋ ላይ በወራጅ ነው በጣም ደስ ይላል። በጎማ ነው የራሱ መቀነት አለው የራሱ ሂጃብ አለው የተሟላ ነው እንደምትመለከቱት፣ በፈለጋችሁ ዲዛይን ሳይዝ በፈለጋችሁት መሰራት ይችላል ማለት ነው። አናግሩን። እዚህ ጋር ደግሞ ይኸው እንደምትመለከቱት በጣም ደስ የሚል አበባ ቁጭ ቁጭ ነው። እዚህ ጋር በነገራችን ላይ ማለት ነው ብዙ ጊዜ በአበባ የሆነው መስቀል ይመስላችሁ ሰዎች አላችሁ። መስቀልም የማትፈልጉ ሰዎች ደግሞ በኮኮብና በጨረቃ መሰራት ስለሚችል እኛን አናግሩን። በጣም ውብ የሆኑ ቀሚሶች አሉን። ባህላችንን አንርሳ። ሽፎን አያስረሳችሁ ባህላችሁ እና ያው በዚህ አጋጣሚ የተለያዩ ሽፎኖችን ምርበሽ ፎኖችን የምትፈልጉ ሰዎች ካላችሁ በከለራ አማራጭ አሉን። አናግሩን። እዚህ ጋር ደግሞ ያው እንደምትመለከቱት በዶቃ አለን ማለት ነው። በጣም ደስ የሚል ነው። ዋጋው ዲስካውንት ነው፣ እንዳያመልጣችሁ፣ በቅናሽ ነው። ዋጋ ዲስካውንት አድርገናል። ተጠቀሙበት ልላችሁ ነው። የምወደው ማለት ነው። ይሄው እዚህ ጋር ይሄ ብረከረል ይባላል። በጣም ተመራጭ ነው። ብዙ ጊዜ ይመርጡታል። በጣም በብዛት ሽጠናል ማለት ነው። እዚህ ጋር ደግሞ በነጭ ነው የምትመለከቱት ማለት ነው። ቤተሰብ እንደምትመለከቱት ለእናቶች በጣም ፍክት የሚያደርግ ከለር ነው። ተመራጭ ነው ለእናቶች። ብዙ ጊዜ ያዙኛል ማለት ነው። አሁን ማዘዝ የምትፈልጉ ሰዎች ካላችሁ አናግሩን። ቤቢ ተረጋጊ እንጂ ምንድን ነው እንደዚህ መቸኩ ለመሄድ እግርሽን በጣም እንትናል እና እዘዙን ለማለት እወዳለሁ ማለት ነው። እህ እግራቸው ችግር አለባቸው አንተ። ይሄ ደግሞ እንደምትመለከቱት ኦሞ ከለር ነው እዚጋ። እንትናቸው ልጥፋቸው የሚቀመጠው ዋጋ ይቀንሳል ማለት ነው። እንደዚህ በሚሆን ሰዓት ዋጋ ዲስካውንት አላቸው እንደምትመለከቱን እንግዲህ፣ በዚህ መልኩ እያንዳንዳቸው አሳይተናችኋል ማለት ነው። በፈለጋችሁ ከለር፣ በፈለጋችሁ ዲዛይን፣ በፈለጋችሁ ሳይዝ መሰራት ይችላል ማለት ነው። ብቻ እናንተኛን አናግሩን 0924303200 እንደዚሁም ደግሞ ወይ 0927383234 በዚህ ቁጥር ብታናግሩን አሎ ብትሉን እኛ እንቀበላችኋል። በቴሌግራም በዋትሳፕ በኢሙ በፈልጋችሁት አማራጭ ያናግሩን። በቀጥታ እንድንደወልልን የምትፈልጉ ሰዎች ካላችሁ ደውሉልን፣ እኛን ታገኙናላችሁ ማለት ነው። እናመሰግናለን።